ሰላም ሰላም ወዳጆቼ፣ አሁን ደግሞ የማሳያችሁ ብዙዎች ጠይቃችሁኛል፣ እንዴት ነው ቪዲዮዎችን ከየት ነው የምታገኛቸው ብላችሁ ጠይቃችሁኛል። በጣም ቀላል ነው። ምንም ያለምንም ክፍያ በነፃ ኮፒራይት ፍሪ የሆኑ ቪዲዮዎችን ከጎግል ላይ ፍሪ ዳውንሎድ ማድረግ ትችላላችሁ። አሁን አሳያችኋለሁ። እሱን ዳውንሎድ በማድረግ ብዙ ቪዲዮዎችን በመስራት ገንዘብ ሜክ ማድረግ ትችላላችሁ። በቀላሉ ዩቲዩበር መሆን ትችላላችሁና እሱን ታሳያችኋለሁ ጎግል ላይ ትሄዳላችሁ። ከዛም በኋላ ፍሪ ቪዲዮ ዳውንሎድ የሚለውን ብላችሁ ትጽፋላችሁ። ከዛም በኋላ ከሚመጡላቸው አማራጮች ውስጥ ፒክልስ የሚለውን ፒኢኤክስ ኢኤልኤስ የሚለውን እሱን ትጫኑታላችሁ። ከዛም በኋላ የፈለጋችሁትን መጻፍ ትችላላችሁ። ስለ እንስሳት፣ ስለ ወንዞች፣ ስለ አራዊት ስለፈለጋችሁት አይነት መጻፍ ትችላላችሁ። ያመጣላችኋል። የፈለጋችሁትን ዝም ብሎ ዳውንሎድ ብሎ መጫን ነው።